የሚጠበቀው የኢትዮጵያ የዓለም ንግድ ድርጅት አባልነት። ኢትዮጵያ በ2018 ም ካሜሩን ላይ በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ድርጅት አባል ትሆናለች ተብሎ እንደሚጠበቅ ተገልጿል። የንግድና ቀጣናዊ ትስስር ሚኒስትሩ ካሳሁን ጎፌ የዓለም የንግድ ድርጅት አባልነት ድርድርን አስመልክተው ለብዙሃን መገናኛ እንደገለጹት ድርድሩ በሰጥቶ መቀበል መርህ የሀገርን ጥቅምና ሀገራዊ ፍላጎትን ባስጠበቀ መልኩ የተከናወነ ነው። ኢትዮጵያ ባካሄደችው አምስተኛውን የዓለም ንግድ ድርጅት የስራ ቡድን ስብሰባ ኢትዮጵያ የድርጅቱ አባል መሆን እንደምችልበት ማለታቸውን የኤፕድ ዘገባ ያሳያል። በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎችን በመቀበል ምላሽ መሰጠቱን በጽሑፍ ምላሽ ለሚሰጠውም ተዘጋጅቶ እንደሚላክ ካሰውም በድርድር ሂደቱ ከ19 ሀገራት እና ከዓለም ባንክም ድጋፍ ማግኘቷን አስታውቀዋል። ኢትዮጵያ አባል መሆኗ ለሀገሪቷ የሰፋ ገበያ እንደሚፈጥርም ነው የተናገሩት። ስድስኛው የፊታችን ሐምሌ እና ህዳር ወር ላይ እንደሚካሄድ ጠቁመዋል። ኢትዮጵያ በ2018 ካሜሩን ላይ በሚካሄደው አስራ አራትኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ድርጅት አባል እንደምትሆን እንደሚጠበቅም ተናግረዋል። ኢትዮጵያ ለዓለም ንግድ ድርጅት የአባልነት ጥያቄ ካቀረበች 23 ዓመታት የቆየ ሲሆን ድርጅቱ ከተመሠረተ 30 ዓመታት ያስቆጠረ ነው። 38 ሀገራትም ተደራድረው የገቡበትና 16 ሀገራት ባገያው አስረድተዋል። ትኩስና ወቅታዊ መረጃዎችን ከስር ያሉትን ሊንኮች በመጫን ቤተሰብ ይሁኑ። ሰብስክራይብ ካላደረጋችሁት አድርጉ እና ቪዲዮውን ላይክ እና ሼር ማድረግን አይሽ